እኔ አንተን መጠየቅ እችላለሁ። ስሜን ጠርተህ ስማቸውን ጠርተህ እስከ ተናገርክ ድረስ ብዬ ስሰራ ምንድነው መልስ የሰጠኸው? እኔ ፎቶዬን አትጠቀሙም እኔም የናንተን አትጠቀሙም ብለህ ጋብ ምን ጀመርክ? አይዲያ ስታጣ ምን ጀመርክ? ግዴታው ወጣ ምናምን ነገር ስለማትሰራ በእኛ መነገድ፣ በእኛ መስራት፣ የእኛን ስም ማጥፋት። ውሸት ነው የሚሰሩት፣ ውሸት ነው እንደዚህ ነው የሚያደርጉት ምናምን። እኔ ለአምስት ሳንቲም መልስ አይሰጥም እኔ አሁን ዛሬ በእኔ ምክንያት ስለሚሰደቡ ልጆች ነው ች ጋሁን መልስ እየሰጠሁኝ ያለሁት እንጂ ለአምስት ሳንቲምና ለቆሻሻ መልስ አይሰጥ ቤታውን ስም ማጥፋት ያለ አግባብ በሕግ እንደሚያስቀጣ የማያውቁ አንዳንድ ሰዎች አሉና ቪዲዮ እየሰሩ ስም እየጠሩ እየተሳደቡ፣ ብሔረሰብን እየጠቀሱ ምናምን ነገር አለ እና ወላይ እና ብዙ ነገር ደግሞ እኔ ሰምቻለሁኝ። አሁን ያገባችው ሚኪን ነው፣ ያረገዘችው ከሚኪን ነው፣ ከሱ ጋር እንደዚህ ወጣለች ምናምን ወዘተ። እምነት ባይገድበን ኖሮ አንተ ባሌ ባሌ ባሌ ሺህ ጊዜ ባሌ ብትሆን ደስታው የኔ ነበረ። ለምን መልካም ሰው ነው። ጥሩ ሰው ነው። ለእኔ በቃ ጥሩ ሰው ነው። ጥሩ አመለካከት አለው። ግራ ጎን ነኝ። ግራ ጎን ባል፣ ያው ባል ወጣ። እኔ ደሳን አይ፣ ወላሂ ነው ማለት ወላሂ። እኔ ሚኪ ማለት ብቻ ትልቅ ሰው ነው። ልጅ ነው የልጅ ነው። መተና ዘፈን ማለት ሰላም ሰላም የተወደዳችሁ ውድ ቤተሰቦቼ እንዲናችሁ ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ሰሞኑን የጠፋንበት ምክንያት ግማሽ አካባቢ ላይ መብራት የለም ማለት ከአዲስ አበባ በታች ሙሉ መብራት አልነበረምና በዛ ምክንያት ስልካችንም ቻርጅ ሳናደርግ ምናምን ነበረ እንትን ያለው አስቸጋሪ ሁኔታ ውስጥ ስለነበረ ነው የጠፋነውና በጣም ይቅርታ። በጣም ናፍቃችሁ ነበር የመጣሁትና ያው እንግዲህ ባለፈው መጨረሻ ላይ እንዳያችሁት ቪዲዮ የኢክሩን ጉዳይ እንግዲህ ታውቃላችሁ። ኢክሩ ብዙ ነገር ብላኛለች በዛን ሰዓት እንዴት እናቴን ታስለቅሳለህ ምናምን ብላኝ ነበረ። እንግዲህ እናንተም ቪዲዮ እንዳያችሁ እኔ ያው እሷን ቤል ለመጠየቅ ነበር የሄድኩት፣ ያው ሱቅም ሰዓታት ምናምን የተፈጠረውንም ቪዲዮ ምናምን አይቼ ድንገት ካሜራ ይዤ ስሄድ ነው እንጂ እኔ ማዘርም በዛው ፈልግልኝ ምናምን ብለው ነው የእናቱን ባ ደግሞ ታውቃላችሁ፣ በቃ ሁዳቸውን ትስለባሳቸው ምናምን ነው ድንገት ያለቀሱት እንጂ እኔ ያስለቅሽም እናትን ማስለቅሽ ምናምን በቃ መልቀቅም አልፈለኩም ነበር፣ ግን እሷም ይህን ቪዲዮ እንድታይ ነው። በቃ እኔ ቪዲዮ መልቀቅ ስለነበረብኝ ነው ያን ቪዲዮ የለቀኩት እንጂ እኔ ፈልጌ ምናምን አይደለም። በዛም ደግሞ ይቅርታ ጠይቅ ያለውኝ ደግሞ ይቅርታ ልጠይቃትም ደግሞ ለምን እንደዛ አደረግሽ ምናምን ብዬም ደግሞ ያለችበትን ቦታ ፈልጌ ምናምን ሲሄድ ደግሞ እንዳያችሁት ነው ቪዲዮን እንዴት እናቴን ታስለቅሳለ ምናምን ብላ ተቆጥታ ነበረና ትንሽ ግርግር ተፈጥሮ ምናምን ሄዳለች። እና ያሰበችውን ነገር ምናምን ቀድማ ለእኔ ስልክ እንኳን አንስታ ባቅና ምናምን ባረግ እኔ ካሜራ ሜጄ እናቷን ሜጄ ምናምን አስለቅሼ ምናምን አለቅም ነበር፣ ግን ስልክ እንኳን አታነሳም። እና ደንግጬ ምናምን በሄድኩት ነገር ነው የሁሉ ነገር የተፈጠረው። እና በእኔ ጥፋት ነው የሁሉ ነገር የተፈጠረው። እናም ያም ቪዲዮንም መልቀቅ ስላልነበረብኝ ማለት ነው እና ደግሞ ያው ያሰበችው ትልቅ ነገር ነው። ቪዲዮንም አይቻለው በጣም ተደስቻለሁኝ። በዛም የተነሳ ደግሞ ያው እኔም ጥፋተኛ ስለሆንኩ ለምን ይቅርታ አልጠይቃት ምናምን ብዬ ወሰንኩ። እና ያው በቃ በጣም ወድጀዋለሁ የሰራችሁን ቪዲዮ። እኔ እንደዚህ ታስባለችም ብዬ አስቤ አላቅም። እና እንደ አጋጣሚ ደግሞ እንደውም አልሄድኩም፣ እዛ ቤቱንም ለማየት አልሄድኩም። እና እዚህም ደግሞ ያው መብራትም የለም እዛም እዚህም ስንል ረስቻዋለሁ። እና ደውዬላት ዛሬ ያው ላገኛት እንደፈልግ እና ላወራት እንደፈልግ ምናምን ጠርቻት አለው እና በዚህ አጋጣሚ ኢክሩ በጣም ትልቅ ሴት ነች። ቪዲዮውን ካየው በኋላ በጣም ትረስች አለው። ይክሩ በዚህ አጋጣሚ በጣም ትልቅ ሴት ነሽ፣ ታታሪ ቤተሰብ የምታስተዳደሪ ቤተሰብ የራስሽን ቤተሰብ ምና ልጅሽን ብቻ ሽኖሽ ምናምን በቃ ብዙ ነገር ስታደርጊ ነበር። በዚህ መሀል ግን ማይረዱ ብዙ ሰዎች አሉ። እና እኔ በዚህ አጋጣሚ ሌሎች ሴቶች ይህን ቪዲዮ የምታዩ በብዛት አላችሁ ሴት ቤተሰቦቻችን እና በቃ በእሷ እንኳን እንትኑ ነው በቃ የእሷ ተምሳሌት ሆነ እና ብቻው ነውና፣ የሴት ተምሳሌ ትሆናለች እና በዚህ አጋጣሚ በቃ ብዙ ሴቶች እሷን በቃ የእሷን ተምሳሌት እንድትሆኑ እኔ እንትን የምመክራችሁ ማለት ነው እና ኢክሩ በቃ እኔ እኔ እንዴት ብዬ ልንገርሽ፣ እኔ አግኝቻቸው ከማላውቃቸው አግኝቻቸው ከማውቃቸው ሰዎች ሁሉ አንቺ የተለየች ነው፣ በቃ እኔ ትሰሪ ያለሽ ለመለወት ትለፍ ያለሽ፣ በዚህ በኩል እናትሽ ያለች፣ በዚህ በኩል ልጅሽ ያለች፣ እህትሽ ያለች፣ ሌላም ደግሞ የሰፈር ሰው አለ። በቃ ብዙ ሰፈሯ ሄዳችሁ ብጠየቁ በቃ በጣም ስትረዳ ምን ስትለው እንዲህ ሚዲያ ላይ ሌላ ሰው ስሟን እንደሚያጠፋት አይደለም፣ እኛ በቃ ስለምንታወቅ ነው እንዲህ የምንለው። እኔም ደግሞ ልሷን አብልጬ መወዳት ለዚህ ነው። ያለፈ ነገር አልፏል፣ ግን በቃ አሁን ላይ ከእሷ ጎኖ እኔም ከእሷ እየተማርኩ አላ። በቃ ከጥሩ ሰው የምትማሩ ነገር አላ። እኔ ከእሷ በቃ ጥንካሬና ጀግንነትን ነው እየተማርኩ ያለሁት። እና በዚህ አጋጣሚ ይክሩ በጣም ነው በቃ በጣም ከአንቺ ጋብሬ በመሆኔና ከአንቺ ጋብሬ በመስራቴ በጣም አመሰግንሻለሁ። በዚህ አጋጣሚ ቤተሰብ እስቲ ይክሩ ጀግና ነች ምናምን እያላችሁ እስቲ ኮሜንት እንኳን ጻፉላት። እሷ በቃ ትበረታታ፣ ቢያንስ እንኳን ትደግ፣ የፈለገችበት ቦታ ላይ ትድረስ። በቃ መድረስ እንፈልግበት ቦታ ላይ እሷ አላማዋ ረዥም ነው በቃ ትልቅ ማለት ነው። አሁን የሰራችሁት ያጥሩን ግቢ አትዩት። በቃ ትልቅ በቃ ቤት ገዝታ መኪናችን በቤት በቃ ትልቅ ቤቶችን ሰርታ ለደወች ምናምን በቃ መስጠት ምትፈልግ ሴት ናት። በጣም ምትረዳ ሴት ናት እና ሩህ ናት። በዚህ አጋጣሚ እኔ እሷን ስሰሩ ማለት ነው እኔ ራሴ እረበሻለሁ። ምክንያቱም ጥሩ ሰው ሲሰራ የሚሰደብ ከሆነ በጣም ይደብራል። ማበረታታት ነው ያለባችሁ። ይክሩን አበረታታት ለኔስቱሉ፣ ቤተሰቦቼ እና በዚህ አጋጣሚ ብዙ ወር ያወራውባችሁ ኢክሩ ከመጣች በኋላ እዚህ ነው የጠራዋት። ከመጣች በኋላ ያለውን ነገር ታያላችሁ። እንግዲህ ይቅርታ ይህን ትቀበለኛለች ብዬ አስባለሁ። ካልተቀበለችኝም ያው እኔ ስላጠፋው ይቅርታ መጠየቅ ስላለብኝ ይቅርታ ጠይቃለሁ። ቤተሰብ የትም እንዳትሄዱ በጣም ነው ምወዳችሁ። እንግዲህ በቃ እሷ ከመጣች በኋላ እንገናኛለን። ጠብቁም። በቃሽ መጣች። ቤተሰብ መታለች። እዚህ ጋር ነኝ። ሚክሮ ጀግና መስሎኝ ነው በፈለግሽ በፕሌንም ነው አሁን ማለት እንዴ? ደውለህ ምናምን ነበር። ሰላምተና ሙድና የተከበራችሁ ቤተሰቦቻችን ደህና ናችሁ ያላችሁልን፣ እነሆ ይኩ መታለች እና ልንበርከክ ልንበርከክ ያው የጠራሁበት ምክንያት ነግሬሻለሁ። እኔ የሚጠራበት ምክንያት ያው ላስረዳሽም ለነሱ አስረዳቻቸው አለ። ላንቺ ትንሽ ላስረዳሽ ቪዲዮን በስትክክል ብታይ ምናምን። አንደኛ አረ በስትክክል በስነ ስርዓት ነው ያየሁት እኔ። አንቺ ደሞ ያኔ አይቼ ነው ደንግጬ መጣሁ። ጥፋትህ ምንድን ነው መሰለህ? አንተ ቪዲዮውን ከመስራቴ በፊት እኔ ስልክ እስካነሳለህ ድረስ መጠበቅ ነበረ እኮ። ስልክ አንስተሽ እንኳን ወይ ቴክስት አታደርጊልኝ፣ ይሄን አስቤያለሁ ብትይኝ እኔ ሚስጥር ነው። አንተ ከዚህ በላይ ሌላ ሚስጥር ነገሮችን ትይዝልኛለህ። አሁን አልፎ እኔ ለማስረዳት አያለሁ እና ይቅርታ ልጠይቅሽ ነው ባትለኝ ምናምን ነገር አያስፈልግም። በስህተት ያደረከው ነገር ነው ምናምን ችግር የለውም። እኔም ያው እናቴን ለማስደሰት ያደረግኩት ነው። በቃ እናቴ ከዚህም በላይ በርገጥ አደረግኩኝ ለማለት ሸክሪ የመሪ ነው ስለአንቺ እየነገርኳቸው ነበረ። እኔ ለምንድን ነው ሚዲያ ላይ ስምሽን እንደሚያጠፋ አላውቅም። እኔ ማንም ያወራ ግን፣ አንቺ ጆሮ ሳሰጪ ብዙ ነገር ስታደርጊ ነበረ። አሁን በሚዲያ የምታረጊው ብቻ አይደለም ከሚዲያ ውጪ የምታረጊውን ነገር እንዳለ እኔ አውቃለሁኝ እኔ አውቃለሁኝ ጀሙ። ያው ከሷ ጋር ተጣልቻለሁ ታውቂያለሽ፣ ግን እሷም ታውቃለች ስላንቺ። ከኔ ብልቅ ደግሞ እሷ አትኔ አሁን መጥቼ ምናምን በቀረብኩሽ ልክ እኔ እንዴት እንደምገልጽ አላውቅም። በቃ በቃ ለሰው የምትጨነቅ ሴት ስለሆነች ነው አሁንም እንዲህ አሁን ስትናደድ ምናምን ሳናዳ ምናምን አንዳንድ ፕራንክ ምናምን ሳጋ ራሱ ደስ ይለኛል፣ ግን ስትናደድ ደግሞ መልስ ልስጥ ልትወሰነ ነገር ኦኬ፣ እሺ። እና የሰውን ስም ማጥፋት ያለ አግባብ በሕግ እንደሚያስቀጣ የማያውቁ አንዳንድ ሰዎች አሉ። እና ቪዲዮ እየሰሩ ስም እየጠሩ እየተሳደቡ ብሔረሰብን እየጠቀሱ ምናምን ነገር አለ። እና ወላሂ እና ብዙ ነገር ደግሞ እኔ ሰምቻለሁኝ። አሁን ያገባችው ሚኪን ነው ያረገዘችው ከሚኪ ነው፣ ከሱ ጋር እንደዚህ ወጣለች፣ ምናምን ወዘተ። በነገር ላይ ማለት ነው። እምነት ባይገድበን ኖሮ አንተ ባሌ ባሌ ባሌ ሺ ጊዜ ባሌ ባሌ ባሌ ብትል ደስታው የኔ ነበረ። ለምን? መልካም ሰው ነው። ጥሩ ሰው ነው ለእኔ በቃ ጥሩ ሰው ነው። ጥሩ አመለካከት አለው። ግራ ጎና ነኝ ግራ ጎና ባለ ያው ባሉ ስለጣ እኔ እሷን አይ ወላሂ ነው ማለት ወላሂ እኔ ሚኪ ማለት ብቻ ትልቅ ሰው ነው። ልጅ ነው፣ የልጅ አዋቂ ነው። ገባችሁ? እና እምነት ባይገድበን ኖሮ እኔና እሱ ብንቀ እንችል ነበር። ግን አሁን ላይ ነበረ አሁን ላይ እኔ እሱ ብሎኝ የመቀበል ሳይጠይቅኝ ላግባሽ ባይኔ ላግባ ብዬ ተንበርክኬ እንዲቀለበት ማርክለት ሴት ነበርኩኝ። እስቲ እንዳው እንዳው እንዲተንበር አንተ ቀለበት ላድርግልኝ። ያ ታ ስም ያጠፋሉ እኮ አሁን አያምኑም። አሁን ደግሞ እና በዚያ ጋታ ነው ንጹህ ወንድሜ ነው። ታላቅ እህቴ ናት። ታናሽ ወንድሜ ነው ያ በቃ እንዲ መንታ አይ በቃ የአንድ አመት ሁለት አመት ልዩነትም ቢኖረ ነው ብቻ ይኑረን። ግን እኔ እሷ ከኔ በላይ እንደ ታላቂ ነው ማለት እሷም ደግሞ እንደ ታናሽ ተመክረኛለች። እና ለማለት የፈለኩት ምንድን ነው አንድ ሰው እኔን ሲያከብረኝ ልጄን ሲያከብርልኝ ከእኔ ጋር ህይወት የነበረውን ሰው ማጥቃት መምታት መደብደብ መሳደብ ወዘተ አቅቷቸው አይደለም ግን እዚች ጋር ምን አለ ልጅ የሚባል ነገር አለ ከኔ ጋር ደግሞ ባልና ሚስት ምናምን የነበርን ሰዎችን ለዛ እኔን በማክበርና ልጄን በማክበር ነው እየታለፈ ያለው ግን አሁን ቀይ መስመር ላይ ደርሰናል ማለት ነው እና ባለፈው እኔ ምን ብዬ ነበረ ቪዲዮ ሰራ ቢንያም አትናገር አትሳደብ ጥሩ አይደለም። እኔ አንተን በሕግም ሆነ በዩቱብ ሕግም በሀገራችን ሕግም እኔ አንተን መጠየቅ እችላለሁ። ስሜን ጠርተህ ስማቸውን ጠርተህ እስከ ተናገርክ ድረስ ብዬ ስሰራ ምንድነው መልስ ስጠው። እኔ ፎቶዬን አትጠቀሙ እኔም የናንተን አትጠቀም ብለህ ጋብ አይዲያ ስታጣ ምን ጀመርክ? አይዲያ ስታጣ ምን ጀመርክ? ግዴታ ወተህ ምናምን ነገር ስለማትሰራ በእኛ መነገድ፣ በእኛ መስራት፣ የእኛን ስም ማጥፋት። ውሸት ነው የሚሰሩት፣ ውሸት ነው እንደዚህ ነው የሚያደርጉት ምናምን። እኔ ለአምስት ሳንቲም መልስ አይሰጥም። እኔ አሁን ዛሬ በእኔ ምክንያት ስለሚሰደቡ ልጆች ነው ዝች ጋሁን መልስ እየሰጠሁኝ ያለሁቴ እንጂ ለአምስት ሳንቲምና ለቆሻሻ መልስ አይሰጥም እኔ። እንደዚህ ቆሻሻ ስም ምንም ይቅርታ እየጠየኩ ነው ማለት ነው ግን የሰው ማንን ለማንም አያንስም። ወላሂ አሁንም ብዙ እንትኖች አሉ። ለምን የራሳችን ነው። ሚኪ እያወጣት ነው ሰክሮ የሚያወራ ምንም ያወራ እየተንጠዋት ሌላ ወንድ ልጅ አጠገብ ላጠገብ እኮ ምንም ማውራት እንችላለን። እኔ በተለይ ማለት ነው። እኔን ከፈለግከኝ ችግር ካለብህ ከእኔ ጋር ከኔ ጋር ጨርስ። እኔን አውራኝ። ትዳሬ በእነሱ ምክንያት አይደለም የሚፈረሰው። የራስ ችግር ነው ትዳርህን አሳጣ። የእኔ ደግሞ ህይወት ይቀጥላል። አለቀ። መስመሬን ቀይሬ ያለው ምንም ማለት አደለም። አለቀ። ህይወትህን ኖር። ህይወታችንን እየኖርን ነው። እኔና ሚኪ ዛሬ ላይ ወንድምና እህት ነን። በቃ ስራ አብረን እንሰራለን። አለቀ። ይሄ ነው ለብዙዎቻችን ጥያቄ የሆነ አሁን አንቺ ተረጋጊ የብዙዎቻቸው የምር ጥያቄ ሆነ። አሁን እኔና እሷ አሁን እህትና ወንድም ነን፣ የስራ አጋር ነን፣ ጓደኛሞች ነን። ከዚህ በቃ ቤተሰብ ነን። እኔ አሁን በቃ እንደ ቤተሰብ ነው ማለት ነው በቃ በላይ ነው እና ለዛ ነው እኛ በቃ አብረን እንትን ምነው የምንስቀው እንጂ እኛ ምንም ሌላ ነገር ማውራትም አንፈልግም ምክንያቱም እኛ ደረጃችንን እንጠብቃለን የራሳችን ኳሊቲ ያለን በቃ በራሳችን ኳሊቲ ነው የምንቀሳቀሰው ማለት እኛ ጆሮ ምናምን አንሰጥም እኛ እኛን ለመጣል ኢክሩን ለመጣል አሁን ምን እኔ ሰርቫችሁ አሁን ኢክሩን ልጥላት ነው እንዴ በእኔ ሰበብ እንትን እንደጣኔ ሲጀመር አበረታታለሁ። የባሴ ነው እንደበረታታት ከጎኗ እንደሆነና ሌላ ነገር ደረጃ ላይ እንድንደርስ የሚያደርጉ እንደዚህ አይነት ሰዎች እና በጣም ነው ማመሰግናችሁ። ቤተሰብ እና አሁን ስሜታዊ ይሆናል። እቺ ክሩና እና ይቅርታ አድርጌ ለታላላ ወይ ታርቀናል፣ ሰላም እንፈጥራለን። ሌላ ፕሮግራም ደግሞ አለን። አንተ ተቀማ እና ቴሌቪዥን የምንሄድበት ቦታ አለ። እኔ ጋር ደግሞ ጠብቁ ቤተሰብ እሺ አይ እኔ ፕሮግራሙን ሲጀመርም፣ ያው ብዙም እየተገናኘ ነው ነበር። ያው የመብራት ጉዳይ አለ። በቃ እሷም ያለች በስልክ ዝግ ነው። በቃ ቤተሰብ በጣም ነው። መልካም ቀን መልካም እንትን